ያው ፓርቲያችን ብልጽግና ፓርቲ ለከተሞች ከተሞችን ለነዋሪዎች ምቹ ለማድረግ የተጀመረው ነገር አዲስ አበባ አልፎ ወጣች አሉ። የወረዳ ከተሞችን፣ ከተማ አስተዳደሮችን፣ እነዚሁን ማዕከል የነበሩ ከተሞችን ይሄ ስራ እየተሰራ ያለበት ሂደት አለ። እኛም ከተማችን ለነዋሪዎች ምቹ ለማድረግ ሌላን ከዚህ በላይ ከፍ ለማድረግና ለማሳደግ ሌራ የክልል ማዕከል ከክልል ቀመጫ ማዕከል ከሆሳና በጣም በቅርብ ርቀት ላይ የምትገኝ በመሆኗ የሆሳናን እድገትም ወደዚህ አጠቃላይ አስተሳስሮ ለመሄድ ሌላኛዋ ማረፊያ ለማድረግም እንደዚህ አይነት ወሳኝ ስራዎችን መስራት አስፈላጊ ነው። ይህንኑ ታሳቢ በማድረግ የራን ኮሪደር ልማት ለማልማት የዲዛይን ስራ ባለፈው አመት ስንሰራ ቆይተናል። ያው ዛሬ ላይ የመጀመሪያ ምዕራፍ ስራውን የምናስጀምርበት ቀን ነው ማለት ነው። ለዚህም እንኳን አደረሳችሁ ማለት ፈልጋለሁ። እንግዲህ ያው ይሄ ስራ ቀጣይነት ባለው መንገድ የሚሰራ ነው። ምናልባት ስንጀምረው ላናገው እንችላለን። ሲያቅ ግን አሁኑ ሳራ በደረሰችበት ደረጃ ላይ ሌሎች ከተሞች ኮሪደር ተሰርቶባቸው በምናያቸው ከተሞች ላይ የመጣውን አይነት ለውጥ ነው የሚመጣው። ሌላን አሁን ከምናይበት ደረጃ ከፍ ያለ ነገር መስራት ይጠበቅብናል ማለት ነው። ኮሪደሩ ብቻ አይደለም መልሶ ማልማት መስራት መቻል አለበት። አንዳንድ ቤቶች መልማት አለባቸው፣ ከዚህ ጎን ለጎን ማለት ነው። መሻሻል አለባቸው ቤቶች አሉ። ይሄ ስራ በቅንጅት የሚሰራ ነው። ቤት ያላቸው ሰዎች ቤት በማልማት መሰረተ ልማት ውሃ፣ መብራት፣ እነዚህ ባለድርሻ አካላት ይሄን ስራ ጎን ለጎን አግዘው ይሰሩበት። አጠቃላይ ደግሞ የወረዳችን ህዝብ ከወረዳችን ውጭ ያለው ማህበረሰብ ይህን ስራ ለማገዝ አስፈላጊውን ድጋፍ የሚያደርግበት በዚሁ አጋጣሚ ጥሪያችንን ማስተላለፍ እንፈልጋለን። ያው ስራው መታገዝ መቻል አለበት። በጣም ብዙ ወጪ የሚፈልግ ነው። ገና የመጀመሪያው ምዕራፍ ላይ የሚሰራው ስራ ራሱ ብዙ ወጪ የሚፈልግ ነውና ይህን መተጋገዝ ያስፈልጋል። በቁርጠኝነት ማገዝ ያስፈልጋል። ከዚህ በፊትም የተሻለ ልምድ ያለበት ነው እዛኔ ከነበረው ከፍ ባለ መንገድ ድጋፋችን አጠናክረን በመቀጠል ወደ ውጤት ማጣት ቅድም ሽማግሌዎች ያነሱት እንደነበረው መጀመር ብቻ አይደለም ማስመረቁም ላይ የአጭር ጊዜ ያው ኮንትራክተሩ በስድስት ወር አጠናቃለሁ የሚል የውል ስምምነት ነው ይደረገው። በስድስት ወር ለማጠናቀቅ አሁን በእኛ በኩል የሚቀረውን ነገር አጠናክሮ መሄድ መቻል ያስፈልጋል ማለት ነው። በዚሁ ሞራል በዚሁ ወኔ ሁላችንም ወጣቱን ሽማግሌውም፣ ነጋዴውም፣ አርሶ አደሩም ሁላችንም ከተጋገዝን ከተባበርን፣ ባለሀብቱም ካገዘ በአጭር ጊዜ ውስጥ በስድስት ወር ይህን ማሳካት የምንችልበት እድል አለንና ይሄ እውን እንዲሆን ሁላችንም የበኩላችን በማስተባበር በመደገፍ፣ በማገዝ እንድንወጣ ጥሪ ማስተላለፍ ፈልጋለሁና አመሰግናለሁ።